የ2018 የእሬቻ በዓል አከባበሩን አስመልክቶ መግለጫ የሰጠው የኦሮሞ አባ ገዳዮች ህብረት በዓሉ ሰላምና ጸጥታው ተጠብቆ በድምቀት እንዲከበር በቂ ቅድመ ዝግጅት ስለመደረጉ አንስቷል። በዚህም የዘንድሮ የመልካ እሬቻ በዓል እስከ ጥቅምት 30 ይከበራል ብሏል። ህብረቱም እሬስ በረከና በረኩመላማፊ ኩረሳዴቲ ኩን የዘንድሮ የእሬቻ በዓል መስከረም 24 በሆረ ፊንፊኔ፣ መስከረም 25 ደግሞ በሆረ ሀርሰዴ ቢሸፍቱ ላይ ይከበራል። በመሆኑም የእሬቻን በዓል በፍቅርና በናፍቆት ስትጠባበቁ ላላችሁ ሕዝቦች ሁሉ እንኳን አደረሳችሁላለሁ። የ2018 የመልካ ኢሬቻ በዓል እስከ ጥቅምት 30 ድረስ ትናንት የኦሮሞ ህዝብ ያከብር በነበረባቸው የኢሬፈና ስፍራዎች ይከበራል። ኢባያ ጉረቱ ቱሬቲ እንግዲህማ ኢሬቻ በየዓመቱ ለውጥ እያመጣ እያደገ እያማረ የመጣ ነው። የዘንድሮ ደግሞ ከሁሉም የባሰ ከሁሉም ለየት ያለ የኢሬቻ በዓል ለማክበር ቅድመ ዝግጅት ሁሉም የተስተካከለና ከድሮ ደግሞ ለየት ባለ ባማረ እየተደረገ ነው። ይሄ ኢሬቻ በዓል የሁሉም ሰው እምነትን አይለይም፣ ጾታን አይለይም፣ ቤሪን አይለይም። እሬቻ ማለት እግዚአብሔርን መመስገን ነው። ላለፈው መመስገን ለሚመጣው ደግሞ ለእግዚአብሔር አደራ መስጠን ነው። እሬቻ ለሀገር ማንሰራራት በሚል የሚከበረው የዘንድሮ እሬቻ በዓል የሬፋና ስፍራዎች የለሙበት በመሆኑና በታላቁ የኢትዮጵያ ሕዳሴ የግድብ ምረቃ ማግስት የሚከበር በመሆኑ ልዩ ድምቀት ያጎናጽፈዋል። እሬች በረና ኦሮሞ ዳፍ የዘንድሮ የእሬቻ በዓል እሬቻ ለአገር ማንሰራራት በሚል ይከበራል። እሬቻ የአንድነትና የመቻቻል ተምሳሌትም ጭምር ነው። ከዚህ ቀደም የማክበሪያ ስፍራዎቹ ምቹ አልነበሩ። ይሁንና ዘንድሮ ሁሉም የእሬቻ ስፍራዎች በሚገባ ለምቶና ምቹ ሆኗል። በመሆኑ በሁሉም የአገሪቱ ጫፍና ጫፍ ያላችሁ ዜጎች በበዓሉ በመታደም አንድነታችንና አብሮነታችንን እንድትጋሩን ጥሪ እናቀርባለን። ገመቹ አዳዋንጅሩፍ ከናን እሬቻ አማንዱረ ጠርቤ ወኔ አደሰገዱ ከና ጀቹዳ በመሆኑም በዓሉ ሰላምና ጸጥታውን ባከበረ መልኩ ባህልና ሴቱን ጠብቆ እንዲከበር ሁሉም የሚጠበቅበትን ሚና መወጣት እንዳለበትም አሳስበዋል። ኢሬቻ ላይ ይዞ የሚመጣ ለብለም የሆኑ ሳሮች፣ አለንጌ ኦሮሮ፣ የደሞ ቦኩ፣ ጫጩ ጨሌ የሚሉ የክብር የሆኑ የባህል እቃዎች አሉ እና ያንን የክብር እቃዎችን ይዞ ገዳኔ ባንዲራ ይዞ መምጣት ይቻላል ያው ያሳምራል። የገዳ ስርዓት መሆኑን ያሳያል። የኦሮሞ ባህል መሆኑን ያሳያል እና ሌላ አንዳንድ ምልክቶችን እዚህ ማሳየት በሕጉ የተከለከለ ነው፣ በባህሉም የተከለከለ ነው።